ፕሬዚደንት ዶናልድ ትራምፕ ሀሳባቸው ተቀባይነት አግኝቷል። ሀማስም ጉዳዩን እየመረመርኩት ነው፣ በበጎም እመለከተዋለሁ ብሏል። በእርግጥ የመጨረሻው ውጤት መታወቅ አለበት። ጥያቄው ቁልፍ ጉዳዮችን ትራምፕ አለመምለሳቸውም እየሆነ መጥቷል። ጋዛ እንዴት ትመራለች? የፍልስጤም አስተዳደር በጉዳዩ ላይ ተሳትፎ እስከ ከምንድን ነው? ዓለም አቀፍ ኃይል ውስጥ እንዴት ነው የሚመሰረተው? እስራኤል መቼ ከጋዛ ትውጣለች። የፍልስጤም ሀገርነት ጉዳይ በስምምነቱ ላይ አለወይ የሚለውን ግን ሀያዎቹ ነጥቦች ዘርዝረው አላስቀመጡትም። ምንም እንኳን ፕሬዚዳንት ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለጋዛው ሰላም የሚሆን ስምምነት ላይ ደርሰዋል የሚለው ዜና ውጥረቱ እንዲበርድ ለሚፈልጉ ኃይላት በጎ ሀሳብ ሆኖ ቢመዘገብም አተገባበሩ ላይ ግን ጥያቄ መነሳቱ አይቀሪ ሆኗል። በጋዛ ያለውን ጦርነት ለማስቆም ፕሬዚዳንት ዶናልድ ትራምፕ ሀያ ነጥቦችን አስቀምጠዋል። ግብጽ፣ ኢንዶኔዥያ፣ ዮርዳኖስ፣ ቱርክ፣ ፓኪስታን፣ ካታር፣ ሳውዲ፣ ኤምሬቶች፣ ቱርክ በአንድ በኩል በውጭ ጉዳይ ሚኒስትሮቻቸው በኩል ሲያደንቁት ህንድ፣ ጀርመን፣ ፈረንሳይ፣ ዩናይትድ ኪንግደም፣ ጣሊያን፣ ስፔን፣ ኒዘር አውስትሬሊያ አውስትሬልያና የአውሮፓ ምክር ቤት ከምዕራብ ዓለም በተለይም ከአውሮፓ መልካሙ ውሳኔ በትራምፕና በኔታንያሁ መካከል ብለውታል። በመጀመሪያ የተከበሩ ፕሬዝዳንት በድጋሚ ደስ በሚል ሁኔታ በዋይት ሀውስ ስላስተናገዱኝ አመሰግናለሁ። ሲቀጥል ስለ ወዳጅነቱና አስተዳደሮም አመሰግኖታለሁ። ከኢየሩሳሌም እስከ ቴሄራን፣ ከጎላን ተራሮች እስከ ጋዛ በተደጋጋሚ እኔም ከዚህ በፊት ደጋግሜ እንዳልኩት አረጋግጠውልናል። እስራኤል በዋይት ሃውስ ታላቅ ወዳጅ እንደ እርሶ የላትም። You are the greatest friend that Israel has ever had in the White House. ዶናልድ ትራምፕ እና ጠቅላይ ሚኒስትር ቤንያም ኔታኒው አዲስ የጋዛ የሰላም ውጥ ላይ ስምምነት ላይ መድረሳቸውን አለመደገፍ ሁኔታውን ሌላ ቅርጽ ለማሰጠት ካልተፈለገ በስተቀር ይበል የሚያሰኝም ነው ተብሎለታል። ምንም እንኳን ጉዳዩን ከሁለቱም ኃይላት በኩል ማየት ቢያሻም የሐማስ ፍላጎት እስከ ምን ድረስ ይፈጽማል፣ ኔታኒውስ ፍላጎታቸው ርቀቱ የት ይደርሳል የሚለው የመግባባቱን የፖለቲካ ጥያቄ ውስጥ የሚያስገባው ሲሆን መካከለኛ ኃይል ዲፕሎማሲ አሊያም ሚዲል ፓወር ዲፕሎማሲን የሚከተሉ አገራትን በጉዳዩ ላይ መግባት ሊጠ ሊጠይቅ እንደሚችል ይነገራል። ለዚህም ነው እንደነ ካታር ያሉ ሀገራት አሁን አለንበት የሚል አቋማቸውን እያስቀመጡ የሚገኘው። በእርግጥ በዚህኛው የዲፕሎማሲ መንገድ የሚታወቁት እንደ ጃፓንና አውስትሬልያ ያሉ ሀገራት ነበሩ። ያም ሆኖ ግን ከአሜሪካ በላይ ውጥረቱን ሊያስቆም የሚችል ኃይል አለመኖሩን ያለፈው ሁለት ዓመት አረጋግጧል። ታዲያ ማሳያ በመሆኑም ዋሽንግተን መፍትሄ ልታመጣ እንደምትችል ይጠቁምላታል ተብሏል። ወታደራዊ ዘመቻዎች በአስቸኳይ እንዲቆሙ ሐማስ በሶስት ቀናት ውስጥ 20 በህይወት ያሉ ታጋቾች ሰራዊቶችን እንዲሁም አስክሬን በጥቅሉ 48ቱን መመለስ እንዳለበት እቅዱ ያስቀምጣል። በሐማስ ተቀባይነት ካገኘ ማለቴ ሁሉም ቀሪ ታጋቾቹን የሚያስለቅቀው ውጥን በሰባ ሁለት ሰዓታት በአስቸኳይ ይተገበራል። ከዛ አይበልጥም። ይህንን ጥረት ለማረጋገጥ የሰላም ቦርድ፣ አዲስ ዓለም አቀፍ አካል ለማቋቋም ይህ እቅድ ጥሪ እያቀረበ ነው። የሰላም ቦርድ ብለነዋል። ደስ የሚል ስም ነው። እስራኤልም የታገቱትን የጋዛ ነዋሪዎችን ለመልቀቅ የትራምፕና የኔታንያው ጥን ያስቀምጣል። ፕሬዚዳንት ዶናልድ ትራምፕ እስራኤል ከባህሬን አረብ ኤሜሬቶችና፣ መሰል የአረብ ሀገራት ጋር ሲያወዳጁ በ2020 ታላቁ የክፍለ ዘመኑ ስምምነት እንዳሉት ሁሉ ለሰላም ታሪካዊ ዕለት ሲሉ እቅዱን ከፍ አድርገውታል። ሀማስ ካልተስማማም ኔታንያው የጀመሩትን ሀማስን የማጥፋት ዘመቻቸውን አሜሪካ ትደግፋለች በሚል ትራምፕ እርግጡን ሲናገሩ፣ ራማላ ላይ መቀመጫውን ያደረገው ዌስት ባንክን የሚ የሚያስተዳድረው የፋታሁ የፍልስጤም ማስተዳደር ደግሞ ትራምፕን በበጎ ተመልክቷቸዋል። እንዲያውም ከፍልስጤም ማስተዳደር ቆራጡና ሀቀኝነት ላይ የተመሰረተው አደራዳሪ የሚል ሀሳብ ተጋርቶላቸዋል። ታዲያ በዚህኛው የፖለቲካ መድረክ ተሳታፊዎቹ ከሀማስ ውጭ የሆኑ የመምጣታቸው አዝማሚያ ደግሞ ጉዳዩን ውስብስብ ያደርገዋል። የአረብ ሀገራትና ሌላው ዓለም በጉዳዩ ላይ የሰጠው ሀሳብ በርግጥም ትራምፕን ወደ ሰላም መንገድ እንዲዘልቁ ሊያደርጋቸው ይችላል የሚል ግምት እንዲቀመጥ በር ከፍቷል። በዛ ላይ ትራምፕ የዓለምን የሰላም ኖቤል ሽልማት ለማግኘት ይህን አጋጣሚ መጠቀም አዝማሚያ ያላቸው በመሆኑ እንደሚገፉበት ይታመናል። ዶናልድ ትራምፕ ሀያ የሰላም ማስፈኛ ነጥቦችን ያስቀመጡ ሲሆን ሀማስም የሪፐብሊካኑን እቅድ በመልካም እያጤነው እንደሆነ መነገሩ መፍትሄ ሊያመጣ እንደሚችል የሚያሳይ ነው። በእርግጥ የማይፈቱ ችግሮች እንዳሉ ለመገመት አዳጋች ባይሆንም በቀጠናው ላይ ያለውን ውጥረት መፍትሄ ለማሰጠት እንደ አረንጓዴ ምልክት ግን ተወስዷል። ማንም ያደረገዋል ብሎ ያሰበ አልነበረም። አራት ሀገራት አሉ። እንቅልፋ ሙጆን ምንም የሚያደርገው ነገር የለም። ምን እንደሆነ እንኳን አያውቅም ነበር። የእኔን አሻራ መከተል ነበረበት። ይህ ደግሞ እንደማስበው በዚህ ውስጥ እንዲተሳሰሩ መንገድ ይጠርግ ነበር። ምናልባት፣ ማን ያውቃል፣ ኢራን ልትገባበት ትችል ነበር። ተስፋ አረጋለሁ። ኢራንም አብራት ሄዳለች የሚል እምነት አለኝ። እንደማስበው ለዚህ ክፍት ይሆናሉ። በእውነት እንደዛ ምናለው ጋዛን ከዌስት ባንክ ጋር ምስራቅ ኢየሩሳሌምን ጨምሮ በድርድር ውስጥ ይካተት የሚለው የፍልስጤም ማስተዳደር ጥያቄም እንዲሁ በቀላሉ በእስራኤል ፖለቲከኞች የሚታይ ባለመሆኑ ጉዳዩን ውስብስብ ያደርገዋል። የትራምፕን ዕቅድ የፋይናንስ ሚኒስትሩ በዝለል ስሞትሪች መቃወማቸው ደግሞ ይህኑ በግልጽ የሚጠቁም ያደርገዋል። የአሜሪካ እስራኤልን አዋጅ የሚጠብቀው ቀጠናው በጋዛ ያለውን ጦርነትና የእስራኤልን ስጋት በተለየ መንገድ ለማየትም ያስገድደዋል። ከአረቡ አገራት በጉዳዩ ላይ በ በጎ ምልከታ ፖለቲካ ባሻገር የቱርኩ ፕሬዚዳንት ረሲብ ጠይብ ኤርዶሃን ትራምፕ ተኩስ አቁም ለማድረግ የሄዱበትን ርቀት አድንቀውላቸዋል። በሁለቱም ወገኖች በኩል ተቀባይነት ያለው ሀሳብ መሬት ላይ እንዲያርፍ ኤርዶሃን የበኩላችንን እንወጣለን፣ ይህ ደግሞ ቀጠናዊ ግዴታችን ነው በሚል ሀሳባቸውን አስቀምጠዋል። ቱርክም በዚሁ መንገድ በመቀጠል ከትራምፕ ጋር በመሆን ለፖለቲካዊ መፍትሄ ትሰራለች ባይ ናቸው። ፕሬዚዳንት ረሲብ ጠይብ ኤርዶሃን ይሄኛው ደግሞ ኢየሩሳሌም ካልገባው ሲሉ የነበሩት ኤርዶሃን መፍትሄ በበጎ መንገድ ንገድ መጣላቸው አላቸው ወደሚል ድምዳሜ የሚወስድ ነው። ረሲብ ጣይብ ኤርዶሃን ከዚህ ቀደም የፍልስጤሞችንና የሊባኖስን ሄዝቦላን ጉዳይ መፍትሄ ለማሰጠት ኢየሩሳሌም ገብቶ ነጻ ማውጣት ያስፈልጋል በሚል አቋማቸው የሚታወቁ ነበሩ። አሁን ግን ከኤርዶሃንም ባሻገር መሪዎች መፍትሄ የሚያስፈልገው በዋሽንግተን አሻማጋይነት የጋዛውን ጉዳይ መቋጨት እንደሆነ ተስማምቶበታል። ጉዳዩ ከዚህ ይሻገራል። በእርግጥ የጋዛ ጉዳይ የትላንቱን ለዛሬ ያሳደረ ካልሆነ በስተቀር በቀላሉ መፍትሄ ይመጣልታል ተብሎ ማሰብ ፖለቲካዊ የዋህነት ተደርጎ በተንታኞች ይወሰዳል። ታዲያ የትራምፕን ሀሳብ መቀበል ዲፕሎማሲያዊ ግዴታ የሆነባቸው የሚመስሉት የአረብ ሀገራት በራሳቸው እስራኤልን የማስፈራራት የዛቻ ፖለቲካ ጉዳዩን አለመቃኘታቸው የግድ ዋሽንግተንን ሊጠብቁ ሆነዋል። የእስራኤሉ ተቃዋሚ ፓርቲ መሪ ቤን ጋንስ፣ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ፣ የፈረንሳዊ ፕሬዚዳንት ማክሮን፣ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ የአውሮፓ ህብረት ፕሬዚዳንት ቮንዴርሌን፣ የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ- እንዲሁም ሌሎች መሪዎች በርካታ የአውሮፓዎቹ የትራምፕን ውሳኔ ማጽደቃቸው በእርግጥም መንገዱ ፖለቲካዊ የሆነ መምጣቱን የሚጠቁም ያደርገዋል። ከዚህ ባሻገርም ክሬምሊን ማለትም የራሽያው ትራምፕ ይሳካላቸው ዘንድ ፍላጎታችን ነው በሚል መግለጫ መስጠቱ ዓለም በአንድ ድምፅ መፍትሄ ለመካከለኛው ምስራቅ እንደሚያስፈልግ የሚጠቁም ያደርገዋል። የጋዛ ጉዳይ በቀላሉ የሚታይ ባለመሆኑ ተብሏል። ፕሬዚዳንት ዶናልድ ትራምፕ የጋዛውን ጦርነት ለማስቆም ካስቀመጧቸው ሀያ ነጥቦች መካከል ጋዛ ከአሸባሪዎች ነጻ መሆን አለባት። ጋዛ ለነዋሪዎቿ ጥቅም ዳግም ትለማለች። በሰባ ሁለት ሰዓታት ውስጥ ተኩስ አቁም ይተገበራል። ሐማስ ሁሉንም ታጋቾች ከለቀቀ በኋላ ለሰላም የሰሩ አባላቱ ምሕረት ይደረግላቸዋል። መሄድ ወደ ፈለጉበት ሀገርም መንገዱ ይመቻቻል። ጋዛ በሽግግር አስተዳደር ትመራለች። እስራኤል ጋዛን አትወርምና መሰል ሀሳቦችን ያካተተ ነው። ይህ ደግሞ የሐማስን ህልውና ጥያቄ ውስጥ የሚያስገባ በመሆኑ በቀላሉ ላይተገበር ይችላል የሚል ስጋትም ተጋርጧል። ሐማስ በጋዛ አስተዳደሩ ውስጥ ሚና የማይኖረው ከሆነ በቀላሉ ፖለቲካዊ መፍትሄ ላይ መጣ ይችላል የሚል መረጃም እንዲሁ እየተጋራ ይገኛል። ያም ሆኖ ግን ካለፈው ሁለት ዓመት አሁን ያለው የፕሬዚዳንት ዶናልድ ትራምፕ ለጋዛ መፍትሄና አምጣ ጥሪ በጎ ምላሽ ሊኖረው እንደሚችል በርካቶች በተስፋ ይጠባበቁት የሚገኝ ጉዳይ ሆኗል። የሐማስ ምላሽም ተጠባቂ ሆኖ ሳለም